አይነት ሁለት የስኳር በሽታ ከፍተኛ የደም ግፊት ስትሮክ ኢንሱሊን ሬዚስታንስ የተወሰኑ የካንሰር አይነቶች የጡት የአንጀትናም የጣፊያ ካንሰር ስባማ የጉበት በሽታ የእንቅልፍ አምፒንያ ሜታቦሊክ ሲንድረም የሆርሞን አለመመጣጠን ኢንፍላሜሽን የሳንባ ተግባር መቀነስ የአልዛይመር በሽታ እናም የመርሳት ችግር የአርትራይተስ እና ለሃሞት ከረጢት በሽታ ያጋልጠናል ማለት ነው። ስለዚህ ቦርጭ ወይም ደግሞ ስብ ከውበትም ባሻገር በጣም ለከፋ የጤና ችግሮች እንደሚያጋልጣችሁ ማወቅ ያስፈልጋል። ስለዚህ ቦርጭ ወይም ደግሞ ስብ ካለባችሁ በጊዜ ቶሎ ቀስ በቀስ ማስወገድ ወይም መቀነስ ይኖርባችኋል። ታዲያ የሆድ ስብን በተፈጥሮ ለመቀነስ ጤናማ አመጋገብ፣ አካላዊ እንቅስቃሴ፣ ትክክለኛ እንቅልፍ እናም ጭንቀታችሁን መቆጣጠር ግዴታ ያስፈልጋል። በተፈጥሮ ይህንን እንዴት ማድረግ እንደሚቻል በሳይንስ የተደገፈ ቦርጭን መቀነሻ መፍትሄዎችን ታዲያ በዝርዝር እነግራችኋለሁኝ። አንደኛ የተመጣጠነ እናም ተፈጥሯዊ የምግብ አመጋገብን ተከተሉ። ትኩረታችሁን ተፈጥሯዊና ያልተዘጋጁ ምግቦች ላይ አድርጉ። ፍራፍሬዎችን፣ አትክልቶችን፣ ሙሉ እህሎችን፣ ጥራጥሬዎችን፣ ለውዝና ሲርስ የምንላቸውን ተመገቡ። እነዚህ ምግቦች በፋይበር እናም በአልሚ ምግቦች የበለጸጉ ናቸው፣ ነገር ግን ባዶ ከሆኑ ካሎሪዎች ዝቅተኛ ናቸው። ይህም ለረጅም ጊዜ ጥጋብ እንዲሰማችሁ እናም ከመጠን በላይ መብላትንም ይቀንሳሉ። እንዲሁም የፕሮቲን አጠቃቀማችሁን ጨምሩ። ፕሮቲን ሜታቦሊዝምን ያፋጥናል፣ የምግብ ፍላጎትንም ይቀንሳል። እንዲሁም ስብ በሚቀንስበት ጊዜ ስስ ወይም ደግሞ ዘንበል ያለ ጡንቻንም ለመጠበቅ ይረዳል። እንደ እንቁላል፣ አሳ፣ የዶሮ መላላጫ ወይም ደግሞ ችክን ብረስት የምንለው ባቄላ፣ ምስር፣ የግሪክ እርጎ እናም ቶፉን ተመገቡ። እንዲሁም የተጣሩ ካርቦ ካርቦሃይድሬቶችንናም ስኳሮችን ደግሞ ቀንሱ። ነጭ ዳቦ፣ ኬኮች፣ ስኳር የበዛባቸው መጠጦችናም የተዘጋጁ መክሰስ ወይም ደግሞ ስናክስ የምንላቸው ኢንሱሊንን ከፍ ያደርጋሉ እናም በሆድ ውስጥ ስብ እንዲከማችም ያበረታታሉ። በምትካቸው ሙሉ እህሎችን እንደ አጃ፣ ቀይ ሩዝ ወይም ደግሞ ቡናማ ሩዝ የምንለው እናም ኪንዋ እና ተፈጥሯዊ ማጣፈጫዎችን እንደ ማርና ፍራፍሬዎችን በመጠኑ ተጠቀሙ። እንዲሁም ጤናማ ቅባቶችን ተመገቡ በመጠኑ። ሁሉም ቅባቶች መጥፎ አይደሉም። ጤናማ ቅባቶች ሜታቦሊዝምን እናም የሆርሞን ሚዛንን ይደግፋሉ። አቮካዶ፣ የወይራ ዘይት፣ ለውዝ ሲርስ የምንላቸው እናም ስባማ አሳዎችን እንደ ሳልመን እናም ሰርዲንን ምረጡ። በተጨማሪም ስኳር የበዛባቸውን መጠጦች እናም አልኮልን አስወግዱ። ስኳር የበዛባቸው መጠጦች እንደ ሶዳ እናም ኮካኮላ፣ ጣፋጭ ጭማቂዎችና የኢነርጂ መጠጦች ለሆር ስብ መከማቸት ዋነኛ ምክንያት ናቸው። አልኮል፣ በተለይ ቢራ፣ ባዶ ካሎሪዎችን ይጨምራልና የስብ ሜታቦሊዝምንም ያዘገየዋል። ሁለተኛ፣ ሰውነታችሁን በውሃ አርጥቡ የምግብ መፈጨትን እናም ሜታቦሊዝምን ለማሻሻል በየቀኑ ከሁለት እስከ ሶስት ሊትር ውሃን ጠጡ። ከምግብ በፊት ውሃ መጠጣት የምግብ ፍላጎትን ይቀንሳል እናም መርዞችንም ለማስወገድ ይረዳል። እንደ አረንጓዴ ሻይ፣ የዝንጅብል ሻይ ወይም ደግሞ ሎሚ የተቀላቀለበት ውሃ ያሉ የእጽዋት ሻይ የስብ ማቃጠልን ሊያዘገዩ ይችላሉ። ሶስተኛ በየጊዜው የአካል ብቃት እንቅስቃሴን አድርጉ። ለምሳሌ ካርዲዮ ወይም ደግሞ የኤሮቢክስ የአካል ብቃት እንቅስቃሴ የሆድ ስብን ጨምሮ አጠቃላይ የሰውነት ስብን ያቃጥላል። ቢያንስ በሳምንት አምስት ጊዜ ከ30 እስከ 60 ደቂቃዎች ፈጣን የእግር ጉዞ፣ መሮጥ፣ ብስክሌት መንዳት ወይም ደግሞ መዋኘት ላይ አተኩሩ። እንዲሁም የጥንካሬ ልምምዶችን አድርጉ። ዘንበል ያለ ጡንቻን ይገነባል ይህም የረፍት ጊዜ ሜታቦሊዝማችሁን ይጨምራል። በረፍት ጊዜም ቢሆን ብዙ ካሎሪዎችን ታቃጥላላችሁ። እንደ እስኳት ማድረግ፣ ፑሽ አፕ ያሉ ልምዶችን አካቱ። አራተኛ በቂ ጥራት ያለው እንቅልፍን አግኙ። ደካማ እንቅልፍ፣ ከስድስት ሰዓት ያነሰ፣ ኮርቲሶል እናም ግሬሊን ወይም ደግሞ የረሃብ ሆርሞን እንዲጨምር ያደርጋል። ይህም ወደ ብዙ የሆርስም ያመራል። በየምሽቱ ከ7 እስከ 9 ሰዓት ጥራት ያለው እንቅልፍን ለማግኘት ጣሩ። የተለመደ የእንቅልፍ ጊዜን ጠብቁ፣ እናም ከመተኛታችሁ ከአንድ ሰዓት በፊት ደግሞ ስክሪንን ከመመልከት ተቆጠቡ። አምስተኛ ጭንቀትን በብቃት ተቆጣጠሩ። ከፍተኛ ጭንቀት በሆድ አካባቢ ስብ እንዲከማች የሚያደርገውን ኮርቲሶል የተባለ ሆርሞንን ከፍ ያደርጋል። አእምሮን ለማረጋጋት እንደ ዮጋ ሜዲቴሽን ጥልቅ መተንፈስ ወይም በተፈጥሮ ውስጥ መሄድን ሞክሩ። ቡና እናም ሻይ ካፌንን ቀንሱ፣ እናም በቂ እረፍትን ደግሞ አግኙ። ስድስተኛ ምግባችሁን በጥበብ ገምቱ። ትልቁን ምግባችሁን በቀናችሁ መጀመሪያ ላይ ተመገቡ፣ እናም ማታ ላይ ደግሞ ቀለል አድርጉት። ማታ ላይ መክሰስ ከመመገብ ተቆጠቡ። ከመተኛታችሁ ደግሞ ከሁለት እስከ ሶስት ሰዓታት በፊት መብላትን አቁሙ። እንዲሁም የጊዜ መቆራረጥ ጾምን ወይም ደግሞ ኢንተርሚተንት ፋስቲንግን አንዳንድ ጊዜ ተግብሩ። 16/8 ሰዓታት ዘይቤን ማለት ነው። 16 ሰዓታት መጾምና 8 ሰዓታት የመብላት የጾም ሂደትን ልምድ አድርጉ። ይህም የስብ ሜታቦሊዝምን ሊያሳድግ ይችላል። ሰባተኛ ተፈጥሯዊ ስብ አቃጣይ ምግቦችን ደግሞ በአመጋገባችሁ ውስጥ አካቱ። አንዳንድ ምግቦች በተፈጥሮ ሜታቦሊዝምን ይረዳሉ እናም የሆድ ስብንም ለመቀነስ ይረዳሉ። ለምሳሌ አረንጓዴ ሻይ ስብ የስብ ኦክሳይድን የሚያበረታቱ ካቴኪኖችን ይዟል። አፕል ሳይደር ቪኒጋር ደግሞ የደም ስኳርን ሊቀንስ እናም የስብ ክምችትንም ሊቀንስ ይችላል። እንዲሁም ዝንጅብል የምግብ መፈጨትን ያሻሽላል እናም ኢንፍላሜሽንንም ይቀንሳል። ቀረፋ ደግሞ የደም ስኳር መጠንንም ያረጋጋል። እነዚህ ሁላ ጠቃሚ ናቸው። ስምንተኛ ወጥነት እናም ትዕግስት ደግሞ ይኑራችሁ። የሆርስ መቀነስ ቀስ በቀስ የሚመጣ ነው። ከ8 እስከ 12 ሳምንታት ወጥነት ያለው ጥረት ካደረጋችሁ በኋላ የሚታዩ ለውጦችን ታስተውላላችሁ። እድገትን በሰውነት ክብደት ብቻ ሳይሆን በወገብ ልኬቶቻችሁ ተከታተሉ። ስለዚህ ወጥነት እናም ትዕግስት ያስፈልጋል ማለት ነው። ትዕግስት ከሌላችሁ ቦርጭን ወይም ደግሞ የሆድ ስብን መቀነስ ትንሽ ከባድ ሊሆን ይችላል። እንዲሁም ፈጣን የሆኑ መፍትሄዎችን ደግሞ አስወግዱ። ለምሳሌ ፈጣን ውጤቶችን የሚሰጡ በሶሻል ሚዲያም የምትመለከቱት ወይም ደግሞ የምታዩትን ስብ አቃጣይ ክኒኖችን ወይም ደግሞ ሻዮችን ከመጠቀም ተቆጠቡ። ከመጠን ያለፈ የካሎሪ ገደብ ወይም ደግሞ የድንገተኛ አመጋገብን አስወግዱ። ሜታቦሊዝምን ይጎዳሉ እናም ጡንቻንም ያሳጣሉ። የሆድ ስብ ወይም ደግሞ ቦርጭ በጊዜ ሂደት ቀስ በቀስ የሚቀነስ ነገር ነው። በአንዴ ራሳችሁን የምትጎዱ ከሆነ ሌላ የጤና መዘዝንም ይዛችሁ ልትመጡ ትችላላችሁ። በአጠቃላይ የሆድ ስብን በተፈጥሮ ለመቀነስ ሙሉ የተመጣጠነ ምግቦችን ተመገቡ። በፕሮቲን በፋይበር እናም በ ጤናማ ቅባቶች የበለጸጉ ምግቦችን መመገብ። በየጊዜው አካላዊ እንቅስቃሴን አድርጉ። ካርዲዮን፣ የጥንካሬ እናም ዋና ልምዶችን አጣምሩ። በየቀኑ ከሰባት እስከ 9 ሰዓታት ተኙ፣ እናም ጭንቀትን ተቆጣጠሩ። ውሃን በበቂ ጠጡ፣ እናም ምግባችሁን በጥበብ ተመገቡ ወይም ደግሞ ገምቱ። እንዲሁም ታጋሽ ሁኑ። ወጥነት ውጤቶችን ያመጣል። ስለዚህ የሆድ ስብን ወይም ደግሞ ቦርጭን ለመቀነስ ይህንን ካደረጋችሁ በቂ ነው ማለት ነው። ታዲያ የሆድ ስብን ወይም ደግሞ ቦርጭን ለመቀነስ ደግሞ የአንድ ሳምንት የ15 ቀንና የአንድ ወር የአመጋገብ እቅድን ማግኘት ከፈለጋችሁ በግል ልታወሩኝ ትችላላችሁ ማለት ነው። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። ላይክና ሼር እያደረጋችሁ ደግሞ